እንግዲህ የሩታና ያብርሽ ሰርግ ከወደኋላው በስተኋላው ያለው ጉድ ጌን የመጣሁት እንኳን ደስ አላቸው። ለማንኛውም አሰላሙ አለይኩም ወረህመቱላሂ ወበረከቱ። የሸምስ ኢትዮጵያ ቤተሰቦች እንዴት አላችሁ? እንደምን አላችሁ? ከእኔ ጋር አልሐምዱላህ ሁሉ ሰላም ሁሉ መልካም ነው። እንግዲህ ቤተሰብ ላይክ ሰብስክራይብ እያደረጋችሁ ገባ ገባ በሉ። እንግዲህ ከሰርጉ በስተጀርባ ያለው ጉድ እኛ ይዘንላችሁ ከች ብለናል ማለት ነው። ከእናንተ የሚጠበቀው ላይክ እና ሰብስክራይብ ነው። ውድ ቤተሰቦች ለማንኛውም አብርሽና ሩታ እንኳን ደስ ያላቸው። እንግዲህ የሰርጉ ዱባይ በማረ ሁኔታ በደመቀ ሁኔታ ዱባይ ሂደው ተመሽረዋል። እንግዲህ በሰው በሀገሩ ላይ፣ በወንዙ ላይ አምሮ ደምቆ ቤተሰብ መርቆት ልጆቻቸውን ሰርግ ቤት ዘመር ቤተሰቦቻቸውን ጠርተው እናትና አባታቸው የሚደሰቱበት ነገር ነበረ። እንግዲህ አንዳንድ ሰው ደግሞ ገንዘብ ሲኖር እንዲህ እንግዲህ ወደ ውጭ ሀገር ሄደን ሰርጋችንን ዱባይ ማድረግ እንፈልጋለን ብለው ሰርጋቸውን ዱባይ አድርገዋል። እንግዲህ ሌላ ሰርግ ደግሞ ሀገራችን ላይ እንደግሳል ብለዋል። እንግዲህ ሊደግሱም ላይደግሱም ይችላሉ ማለት ነው። ደስ የሚለው ነገር የመጀመሪያ ሰርጋቸውን በሀገራቸው ላይ ጎረቤት፣ ዘመድ ያሳደጋችሁ አብሯችሁ የኖረ እንግዲህ ቤተሰብ ብቻ አይደለም ኢትዮጵያዊ ስትሆኑ የሚያሳድጓችሁ ጎረቤትም ዘመድም ሁሉ ነገራችሁ አገራችሁ ላይ ነው። እንግዲህ የነሱ ምርጫ ደግሞ አረብ ሀገር ሂደን የመዳም ቅመሞችን ጠርተን ብትን እናደርጋቸዋለን እኛም በዛውም ሰርጋችንም ፎቶዋችንም ቪዲዮዋችንም ያማረ የደመቀ ይሆናል ብለው እንግዲህ ፍላጎታቸውን አሟልተዋል አብርሽና ሩታ ማለት ነው። እንግዲህ ከሰርጉ በስተጀርባ ያለው ጉድ እንግዲህ በጣም ከዚህ በኋላ ነው የሚቀጥለው ማለት ነው። እንግዲህ አብርሽና ሩታን ለምን የመዳም ቅመሞች ገንዘብ እያወጡ እየሄዱ እንግዲህ አርቲስት ወደ ዱባይ ሲሄድ ሁለት መቶ ብር እየተከፈለው ለጭፈራ ለማስጨፈር እየከፈሉ ይገቡ ነበረ። እንግዲህ ዱባይ ላይ ደግሞ አብርሽና ሩታ ገንዘብ እየከፈሉ ሰው እንዲገባ ሰርጋቸው የሰርጋቸውን ስነስርዓት እንድታደም ብለው ነበር። ከዛ በኋላ ከተቃወሙ በኋላ ተመልካች ተቃውመዋል። እንዴት በገንዘብ ይባላል ሲባል አብርሽ እንግዲህ በነፃ ግቡ ብሎ አውጇዋል ማለት ነው። እንግዲህ ሰርጉም በልተው ለአብርሽ ያልሆነ ወርቅ እያሉ እንግዲህ ብዙ በነገራችን ላይ ብዙ ሰው ቪዲዮ ሰርቶበታል። ለምን የመዳም ቅመሞች ራሳችሁን አታውም ለምን ለራሳችሁ ገንዘባችሁን አትይዞም? ለአብረሽ እና ለሩታ ጥሎሽ የምከፍሉት ይሄ ምንድነው? ሰርግ ብር እየያዛችሁ ለምንድነው የምከዱት? ለምንድነው ስጦታ የምሰጡት? ጥሎሽ አልኩኝ ተሳስቼ ነው። እና ስጦታ እየያዛችሁ የምከዱት ለምንድነው እያሉ እሪ እያሉ ነበረ፣ በግ ሁሉ እያሉ እንግዲህ አብርሽ የቄረው በግ ሁሉ እያሉ እየተሳደቡ ነበረ። እነ ሊያሾ በግ እያሉ እየተሳደቡ ነበረ። እንግዲህ ዚ ላይ ኔ የምለው ነገር አብረሽና ሮታ እንግዲህ በነጻ ብለዋል። በነጻ እስካሉ ድረስ ስጦታ አቅም በፈቀደው መልኩ ለማንኛውም ባለትዳር ለማንኛውም ሰርገኛ፣ መቼም ሰርግ ስትጠሩ ወይ ገንዘብ ይዛችሁ ነው የምከዱት፣ ወይ ዕቃ ነው ይዛችላቸው የምከዱት። ለነዛ ሰዎች ስጦታ ምናምን ይዛችሁ ነው ምከዱት። ስለዚህ አብረሽና ሩታ ስጦታ ገዝተውላቸው እስከቻሉ ድረስ አቅማቸው በፈቀደው መልኩ ስጦታ ቢሰጧቸው ምንም ተቃውሞነት የለኝም። ለም ብትሉ ያው እንግዲህ ሰው የቻለውን ያህል። ግን አንዳንድ ሴቶች አላችሁም በምርቃና ወርቅ እንግዛላቸው ሩትና ብርሽ ተጋብተዋል፣ ወርቅ እናልብሳቸው፣ እንዲህ እናርጋቸው የምትሉ ደግሞ፣ ለእናንተ ደግሞ እንግዲህ ከቻላችሁ ቤተሰባችሁ ነርታችሁ፣ እናንተ ተርፎ አገር ለመግባት ስንት ዓመት አገር እንገባል እያልን እየወሰንን፣ ግን አልሞላልን ብሎ ነው ያለ ነው አደለም፣ እንግዲህ ኦቨር የሆነ ነገር ከራሳችሁ በላይ አውድዳችሁ የምወዷቸው አላችሁ፣ በጣም ብዙ ናቸው። ለእናንተ ደግሞ ልብ ይስጣችሁ ነው የምለው። በነገራችን ላይ እኔን ሰውን ከወደድኩት አከብረዋለሁ፣ እወደዋለሁ እንጂ ከራሴ በላይ ልውደደው የሚል ነገር አይኖረኝም፣ ምክንያቱም ማንም ሰው ለእኛ ከራሳቸው በላይ ሊወዱን ስለማይችሉ እንግዲህ ሩታ እና ብርሽ ማለት እኛ የምንከታተላቸው እኛ የምናውቃቸው፣ እነሱ ግን የፈለገ ወርቅ ብንገዛላቸው እንኳን ማናት ብለው የማያስቡነት እዚ የማንላቸው ፍቅረኛ ማሞች ናቸው። ለምን ብትሉ እኛ በሚሊዮን የምንቆጠር ህዝቦች እነሱን እናያቸዋለን፣ እነሱ ደግሞ እኛን አያውቁንም። እኛ እንደምናቃቸው እነሱ ያውቁናል ብለን እናስባለን፣ ግን አያውቁንም። ከየት ያውቁናል? ስለዚህ ራሳችሁን ጠብቃችሁ የገንዘባችሁን ሴፍ አድርጋችሁ ወደ ሀገራችሁ ሄዳችሁ ለሀገራችሁ ያብቃችሁ እንጂ በጣም ከባድ ነው። አሁን ኢትዮጵያ ላይ ያለው ኑሮ ውድነት ቀላል ነገር እንዳይመለስላችሁ። በብዙ ሚሊዮን ብር ይዛችሁ ሄዳችሁ ብር እንደ ቅጠል የሆነበት ዘመን ነው። በነገራችን ላይ እኛ አገር ስንወጣ ብራችን ደህና ነበረ፣ ኑሯችን ደህና ነበረ። እንትን ይሄ ምንድነው ስሙ የሚገዛው ገበያ ያለው ነገር ሁሉ ርካሽ ነበረ። እኛ የመጣ ነው በቃ ሌላ ትርፍ ነገር ከሆዳችን ከምናችን አልፎ የተሻለ ህይወት ብለን እንጂ የምንበላው የምንጠጣው አተን አይደለም። ግን አሁን ላይ ያላቸውን ኢትዮጵያ ላይ በቃን ብለው ከአረብ ሀገር በቃን ብለው ሄደው ሀገራቸው ላይ ስድስት ወር እንኳ ወር እንኳ ሳይቀመጡ የሚያማሩ በጣም ብዙ ናቸው። ብራችን አለቀ፣ ብር ቅጠል ሆነ፣ የሚገዛልን ነገር የለም እና ቶሎ ብለን ነው መንጣት የምንፈልገው ይላሉ። ወር ሳይሞላቸው እረፍት ሂደው የተመለሱም አሉ። በቃን ብለው እቃቸውን ጭነው ሄደው ያላቸው እንጠወርባታለን፣ በዚች እንሰራባታለን፣ ንግድ እንነግድባታለን ብለው ሄደው ያችን ከእጅ ወደ አፍ አድርገው ቶሎ ብለው አረብ ሀገር ኢጋማ የሌላቸው ደግሞ ወደ ኩንትራት የተመለሱ እህቶች በጣም ብዙ አውቃለሁ። ስለዚህ የአሁኑን ምርቃና ትታችሁ ገንዘባችሁን ጠበቅ አርጋችሁ ያዙ ስጦታ አትስጡ ማለት አይደለም ስጦታ ስጡ ግን አግባብ ባለው ስጦታ አንዳንድ ሰው ሲመረቅንና የሆነ ደስ ሲለው የሚያደርገውን አያውቅም ካለፈ በኋላ ነው ያሬድ እንደዛ ባላደርግኩ ኖሮ ለብረሽና ለሩታ ወርቅ ከምገዛ ለእናቴ ለዓመት የሚሆን የቤትን አስቤዛ ሞልቼላት በነበር የሚሉ ከሰጡ በኋላ የሚቆጫቸው ልጆች በጣም አሉ ማለት ነውና። እና አንዳንድ ጊዜ ደስታ ሲመጣ ቆመ በላችሁ አያስተንትናችሁ ብትወስኑ እላለሁ። እና ብዙ ሰው ደግሞ ስጦታ ለምን ተሰጡ ብለው እሪ ብለው የሚሳደቡት አግባብ አይደለም። እነዚህ ልጆች ስጦታ ይዛችሁ ነው አላሉም። በብር ግቡ ብለው ነበር። በኋላ በነፃ ግቡ፣ በቃ ችግር የለውም ብለዋል። ስለዚህ የደስታቸው ቀን ነው። ስጦታ የሚሰጣቸው ሰው ካለ ደግሞ መቀበል ግዴታቸው ነው። ለምን ስጦታ እንቀበልም ቢሉ ደግሞ ያንን ሰው መናቂ ይሆናል ማለት ነው። ስለዚህ ምንም እንትን እነዚህ ልጆች ጥፋት የለባቸው። ማብረሽና ሩታን ብዙ ሰው እየዘቀዘቀ ፎቶቸውን ይጠቀም ነበር፣ ቲክቶክ ላይ ሳይ ነበረ። በነገራችን ላይ ስለዚህ ለምንድን ነው የሚዘቀዘቁትስ? ምን አጠፉ እነሱ? የሆነ ሰው ስጦታ ገዝታችሁ ይዛለችሁ ለስክዱ አልሰጥም አልቀበልም ቢላችሁ ምን ያህል ልባችሁ ይሰበራል? ምን ያህል ቢነቀኝ ነው ይሄ ሰው ስጦታዬን ያልተቀበለው ብላችሁ ለብዙ ነገር ለብዙ ቁጣና ለብዙ ንዴት ትዳረጋላችሁ ማለት ነው። ስለዚህ እነዚህ ልጆች ጥፋት የለባቸው። እንኳን ደስ ያላቸው። ሰጪዎቹ ደግሞ ቆም ብላችሁ አስባችሁ ባላችሁ አቅም ብሰጡና ተረጋግታችሁ ብኖሩ ጥሩ ነው ብዬ አስባለሁ። ግማሹ ደግሞ በነገራችን ላይ ይህ ወርቅ ለአብርሽ አልሆነ፣ ይህ ወርቅ ለሩታ ያልሆነ ብለው ቪዲዮ የሚሰሩ ሰዎች ቪዲዮዋቸው እንዲታይ ለማራዘም እና ቪዲዮዋቸው ቫይራል እንደወጣ ለማድረግ እንጂ ያንን ወርቅ ለሩታና ላብረሽ ሊሰጡ አይችሉም። አንዳንድ ሰው ማለት ነው። አንዳንዶቹ ደግሞ በጣም የዋናቸው ይሰጣሉ። ሲሰጡ የአረብ አገር እህቶቼ ወደ ኋላ የሚሉበት ነገር የለም በነገራችን ላይ እኔ ለአድናቂ ወርቅ ልሸልም አልችልም። ምክንያቱም እስቲ ላሰቃችሁ፣ አሁን ወርቅ ሶስት መቶ አምሳ ሪያል እንግዲህ ወደ ስንት ሺ ብር ኢትዮጵያ ነው የሆነው ማለት ነው። ስለዚህ በጣም ወርቅ ተወዷል ማለት ነው። ስለዚህ እንኳን ለነሱና ለእኔም አሁን እንደው ቀሬር ቀሬር የማረገው ወርቅ ካገኘሁኝ ጥሩ ነው ብዬ አስባለሁ። ስለዚህ ውድ ቤተሰቦቼ ለማንኛውም ትንሽ ዘና ላርጋችሁ ብዬ ነው። እንኳን ደስ አላቸው አብርሽን አርታ። የምዘቀጽጓቸው ሰዎች ደግሞ ልጆቹ ጥፋት የለባቸውም። አንዳንድ መርቅን ያሉ ሰዎች ቪዲዮቸው እንድታይ የሚያረጉት አረካት ነው ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ ከፍ አርጎኝ ማለት ነው። እኔም ስደተኛታችሁ ነኝ።